በስተመጨረሻ ተገላ ጫካ ውስጥ ተገኘ ተብሎ መርዶ ደረሳቸው ኤላ ሲያረዳ ደነገጡ ሁሉም። ዲቭ እኮ የኔ እህት ናት የኔ ትንሽዬ እህት ናት ጫካ ውስጥ ሙታ የተገኘችው ንገረኝ ኤላ ሲለው፣ አዎ በጣም አዝናለሁ። ሌሊ ሌሊ ናኦልን ዛሬ ሲለውን አነቀችው ንገረኝ ሊዲያን አንተና አይደለ ያገትካት? አንተና አይደለ መጥፎ ስራ ውስጥ ያስገባሃት? ተናገር፣ ምክንያቱም ሁሉንም ነገር አደይ ይነግራኛለች ብላ አፋጠጠችው። ፍቅርን ፍቅርን ናኦል ጭራሽ በቢላዋ ይዞ አስፈራራት። ልንገርሽ፣ ይህንን መረጃዬን ታጠፊያለሽ፣ ካልሆነ ደግሞ እኔ ራሴ ነኝ የምገልሽ ብሎ አስፈራርቶ መረጃውን እንድታጠፋ አደረጋት። በጣም ያሳዝናል። ዳይመንድ ዳይመንድ እና ጓደኛች ፖሊስ እያሳደዳቸው ሲሮጡ ኤላም አብሮ ሮጠ። አንተ ቆይ ምን ልታረግ ሮክ ብሎ ስጠይቁት እንዴ፣ እናንተ ሮጣችሁ እኔም ሮጥኩኝ ብሎ አየ። ቦጅቧጃ ቦጅቧጃ ነው። አንተ እኛስ በሰራ ነው ስራ ፖሊስ እያሳደደን ነው አንተ ዝም ብለህ ትሮጣለህ እንዴ ብለው ሙድ ያዙበት። በጣም ያሳዝናል። ፍቅር ፍቅር ዛሬ በጣም ፈርታለች። ናኦድን አጠምዳለሁ ብላ ስትል ናኦል ግን እራሱ አጥምዷታል። እንደምንም ብሎ ሾከክ ብሎ ገብቶ እዛ ቤት ሁሉም የሉም። ዛሬ ማን ነው ያለው ብሎ ማንም የለም። አደይና ለምለምን ሞተዋል ዴቭም ሁሉም ሄደዋል ብሎ ሲላ ብሎ ብላ ስትለው እሺ መጣሁ ብሎ ሂዶ መቶ አስፈራርቶ መረጃው እንድታጠፋ አደረጋት። ፍቅር በጣም ፈርታለች። አሁን አየ ፍቅር፣ ከአንቺ በላይ ለካ ብዙ ክፉ ሰዎች አሉ። አየሽ ፍቅር፣ ጭራሽ የቤቱን ድምጥማጥ አጠፋለሁ ብለሽ ሊሊን እና አደይን አጠፋለሁ ብለሽ ጭራሽ አንቺንም የሚያጠፋሽ አይለመጣ ለሰው ክፉ ማሰብ ይሄ ነው እንግዲህ ትርፉ። በጣም ያሳዝናል። እኔ ግን ሊዲያ መሞት የለባትም ነው የምለው። ሊዲያ እኮ መጥፎ ልጅ አይደለችም፣ እውነት ለመናገር ምክንያቱም፣ በፍቅር ምክር ምክንያት ነው እንጂ አደይ ላይ ራሱ እንደዛ ስትጮህ የነበረው ሌላ በምንም አይደለም። አደይ ናት ለምንድን ነው ፍቅር ነች ለምንድን ነው እኔ የምልሽ ሊሊን አንቺ አስወግድሽ ኤላን የራስሽ የማታደርጊው እያለች ምክር የምትሰጣት የነበረው ፍቅር ናት እንጂ በፍጹም ሊዲያ ክፉ ሰው አይደለችም። እውነት እሷ መሞት የለባትም። በሉ ኮሜንታተሮች እስኪ ኮሜንት ላይ ያስቀምጡልኝ። በፍጹም ሊዲያ ከሞቶች ፊልሙ ያስጠላል እሚያየለም። ሊዲያ እውነት የድራማው ድምቀት ናት። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴ ናችሁ ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነበር። ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። እጅጉን እጅጉን አድርጌ አመሰግናለሁ። አደይ ድራማ እንደቀጠለ ይገኛል። በጣም አሳዛኝና አጓጊው ድራማ እንግዲህ ናኦል ቤዛን እየተከታተላት ይገኛል። አሁን እንደምንም ብለሽ አዴይንና ሊሊን በዚህ በሁለት ቀን ውስጥ እኔን ስለኔ መልካም መልካም ነገሮችን ነግረሻቸው እኔን እንዲያጠምዱኝ ማድረግ አለብሽ ብሎ ጠየቃት። ካልሆነሳ ካልሆነማ፣ አንቺም እንደ ሊዲያ እገልሻለሁ። ሕይወትሽን የምትፈልጊው ከሆነ ብታመጫቸው ይሻልሻል ብሎ አስፈራራት። እንዳላትም ላትም እሷ ሊሊ ጋር ደውላ ወይም ለምለም ጋር እሺ ምን አዲስ አለ ስለ ሊዲያ ብላ ስትላት፣ ምንም አዲስ ነገር የለም ኤላ ሌሊቱን ሙሉ እያሰበ ነበር ስለ እሷ እና በጣም ተጨንቆ ነበር ብላ ስትነግራት፣ ቤዛ ሆዬ ብታይ ናኦልም በጣም አስቦ በጣም ሰግቶ ነበረ፣ እሱም ሌሊቱን ሙሉ እንቅልፍ አልወሰደውም ብላ ስትል አይደል? አዎ ሁላችንንም ናኦል በጣም ይወደናል ብታይ አለቻት። ሌላ የምትዩ የለሽም። ሊሊ እኮ ጀግና ነች። አዎ አንቺንና ለምለምን፣ አንቺንና ደይን ምርጥ ስራ አለ እኒ ልጆች ለምንድነው የቤት ሰራተኛ የምታደርጓቸው እያለ ሲቆጣ ነበር። ብታይ በጣም ነው የሚወዳችሁ እና ስራ በቅርቡ ፈልጎ ያስገባችኋል ብላ ስጠይቃት እኔ ምልሽ ቤዛ ስራው ምንድን ነው? ይሄን ነገርማ ለኔም ነግሮኛል ብላ ስትላት አላውቅም። ስራው ምን እንደው አላውቅም ነገር ግን ብቻ አሪፍ ስራ ይመስለኛል ብላ መናገር ጀመረች። ከዛም በኋላ አያያይ ስራው ያልታወቀ ስራ ከወንጀል አይተናነስም። ስለዚህ ለራስሽን ብትጠነቀቂ ጥሩ ነው ወይስ አንቺም አለሽበት? ብላ ሊሊ ሆዬ ቤዛ ላይ ስልኩን ዘጋችባት። በሌላ በኩል እንዴ በጣም ተጨናንቋል። ታውቂያለሽ? አንቺ ፍቅር የምትባይ ልጅ አሁን እህት የኔት እንዳደረግሻት ትናገሪ፣ እንደው ተናገሪ፣ ካልሆነ ግን እገድሻለሁኝ። የኔ ታናሽ እህት ሁለት ቀን አለፋት ከቤት ከወጣች ብሎ ሲለዋናንቆ ሲይዛት አዴ ደግሞ እባክህ እባክህ መሰገድ ትሆናለህ። እባክህ ተው ልትለውም እንኳ ሌታው አልቻለም። ከዛ እንደምንም ብላ ላቀቀችና አይውልክ እኔ ምንም ያቀር የማውቀው ነገር የለኝም። እኔ ለምን ብዬ አደይን ለምን ብዬ ሊዲያ ላሰቃያት እችላለሁ? እስኪ ንገረኝ። ምን አቅልሻለሁ? አንቺ እኮ አደይንም ያሰቃየሽ ነሽ። ለምንድን ነው እማታሰቃያት የእኔ ሊዲያ? ብሎ ተናገራት። ከዛ እባክህ ብላ አዴ ተረጋጋ ብላ ወደ ክላሱ ወሰደችው። ከዛም በኋላ በቃተኛ ብላ ስትለው እንዴት አርጌ ልተኛ እስኪ ንገሪኝ፣ በጣም እኮ ነው ቁስል ያልኩት፣ እህቴ እኮ በጣም የዋህ ነች እያለ ለማውራት ጀመረ። አይዞ አውቃለሁ፣ ሊዱ በጣም የዋህና ሚስኪን ልጅ ነች። ደግሞ ፈጣሪም የዋህነቷን አይቶ መጥፎ ላይ አይጥላትም ብላ ማውራት ጀመረች። ከዛ በቃ አይዞ አሁን እኔ ልሂድ ብላ ልትነሳ ስትል ዲብ ደግሞ እባክሽ ትተሽኛት ትይጂ ማለት ዲብ እዚህ ተኙ እንደ ፍቅር ግን እኔ የምልሽ ቆይ አንቺ ፍቅርን ለምንድን ነው እንደዚህ የምትፈሪያት? ፍቅር ስለእኔ ሕይወት ምን አገባት ብሎ እዛው አስተኛት። አየ ፍቅር አንሶላል ተጋፈፉ ዝም ብለው ነው የተኙት። መጣችና አንቺ ቆይ አይደለም፣ እዲቭ አልጋ ላይ ጭራሽ ዲቭን በሙሉ አይንሽ እንዳታይ ብዬሽ አልነበር እንዴ? ብለሽ ብለሽ እሱን ቅልፍ እንደወሰደው አይተሽ እዚህ መጣሽ አይደል? ብላ ስትቆጣት አሁንስ በቃሽ ፍቅር ብላ ተቆጣቻት። ከዛም በኋላ አያያይ እኔ ምልሽ አንቺ ሴትዮ፣ አንቺ ምን አገባሽ ፍቅር ሲጀመር አደይን እኔ ነኝ እዚህ ሁኜ አብረሽኝ ተኝ አልኳት። ስለዚህ አንቺ በኔ ህይወት የሚያገባሽ ነገር የለም ብሎ ተናገራት። አሁን በቃ ዴቭ አንተ ተኛ እኔ ልሄድ ብላ አደይ ተነስታ ሄደች። ከዛም በኋላ አንቺም ውጭልኝ እንዴ እዩልክ አሁን እኮ አንተን ለማታለል ነው እንጂ የእውነት አዝና አደለም ብላ ስትለው ሰምኛለሽ አንቺ ጋር አሁን የምጨቃጨቅበት አቅምም ምንም የለኝም። አሁን ውጪልኝ ብሎ ልክ እንደ ውሻ አባረራት። በጣም ነው ደስ ያለኝ ፍቅር፣ ግን ሁሉም ነገር ይገባሻል። ሰው አይወደኝም ብትይ፣ ዲቭ አይወደኝም ብትይ በስራሽ ነው። የእውነት አንድ መልካም ነገር እስኪ ስሪና አኩሪ። እስኪ ቢያንስ እንደምንም ብለሽ ናኦልን ናኦልን ተከታትለሽ እስኪ ሊዲያን አግኛል። ያኔ የእውነት ምናልባት ወደ አንቺ ልቡ ይመለስ፣ ሊሆንም ይችላል። ዴቭ ማለት ነው ሁሌ የክፋት ሁሌ የጨካኝነት ኧረ እውነት በጣም በጣም ይከብዳል። በሌላ በኩል ዳይመንድ እና ኪንጎ እያወሩ ኤላና ዴቭ መጡ። እሺ ጀለሶች እንዴት ናችሁ ብሎ ሲለው እኛ ደህና ነን እናንተስ ምን አዲስ አለ ምንም አዲስ ነገር የለም ባክህ፣ እኛ ፈለግናት ምንም አዲስ ነገር የለም ብሎ አወራው ለዲፍ አይዞ በቃ ብሎ አበረታቱት። ከዛ እኛ በቃ ወደ ታች ሰፈር እንፈልጋት ብለው ሲሄዱ፣ ኤላ ታውቃለህ፣ እነዚህ ልጆች ግን በጣም ይገርሙኛል። ማለት እስኪ ተመልከት ከጠፋቻ ጀምሮ ይፈልጓታል እሷን። ይገርማል የሰው ጸባዩ፣ እያሉ እያለ ኤላ ሲያወራ፣ እኔ እንጃ ምናቸውም አይመቸኛ እንደዛ ማትበብ ምን አደረጉ አላቅም። ብቻ አሁን ድረስ ልቤ ምናልባት አውቀው የሚደብቁት ነገር ያለ ይመስለኛል ብሎ ሲለው፣ አይ እኔ ግን አይመስለኝም። እኔ ልጆይ ያው ከጃመል ውጭ ምንም የሚያውቁት ነገር ያለ አይመስለኝም። ብቻ ይሁን ተው ብሎ ሲለው፣ ምን አለ ኤላ ግን ያኔ እህቴን ሂጅ ባትላት፣ እባክድ አሁን እይ እንደዚህ እያልከኝ ጸጸትን አታብዛው። እኔም በጣም ተጸጽቻለሁኝ፣ ግን ሊዲያ ደግሞ መገኘት አይቀርም ደግሞም ትገኛለች፣ መገኘትም አለባት ብሎ በደመነፍስ ኤላ ብዙ ወሬ አወራ። ተስፋ አደርጋለሁ፣ ያለ እሷ እኮ ህይወቴ ባዶ ነች፣ እህቴ ዴሚ ያለ ዴቭ በጣም አዘነ። በሌላ በኩል ፍቅርና ሌሊያ ሶሪ፣ አዴ እያወሩ፣ እኔ የምልሽ ይሄ ፍቅርና ናኦል ግን የእውነት ሊዲያን ያገቷት ይመስለኛል ብላ ተናገረች። ለምን በባለፈው ማታ እንደዚህ እያሉ ሲከራከሩ ሰምቻለሁ ብላ ስትል፣ ታዲያ ለምን ብዬ ነው ዝም የምለው፣ ሂጄ አፋጥቀዋለሁኝ ብላ በድንገት መጣች። እባክሽ ተይ ብትላትም እንኳ ልትተው አልቻለችም። አንተ እስኪ ንገረኝ፣ የት ነው ያደረስካት ብላ ስትል፣ እኔ በፍጹም የማውቀው ነገር የለኝም አላት። ከዛ እስኪ ፍቅር ንገሪያት ብሎ ሲል፣ አንተ እሱ ምን የሚያውቀው ነገር የለም ብላለች። አንቺ የአይጥ ምስክር ድንቢጥ፣ አንቺም አለሽበት ማለት ነው። ፍቅር አርፈሽ ብትቀመጭ ይሻልሻል ብላ ስትላት፣ ቀጠላለች እና ቤዛ እባክሽ ስለ ሊዲያ እሱ ራሱ ሲያስብ ነበረ እና ምንም አላደረገም እ ይህ ማለት ለሶስት ነው ማለት ነው። ተባብራችሁ ሊዲያን ያገታችኋት ብላ በጣም ተናደደችባቸው። በሌላ በኩል ቤዛ ወይኔ እኔ ኤላን አጥምቼ ቤቱን ወርሳለው ብዬ መጥቼ ጭራሽ በናኦል ልጠመድ ብላ ተጸጽታለች፣ በጣምም ተናዳለች። ምክንያቱም ከሷ በላይ ሌላ ጀግና ስለመጣ ምንም ቢሆን እንደምንም ምንም ልገዛለትና ከዛ የኤላም ቤቴ ራሴ ካደረግኩኝ በኋላ ማስረጃውን ቅጁን አዳመጬ እበቀለዋለሁን ብላ ደምድማለች። አሁን ቤዛ የቱንም ያህል እንኳ ለናኦል ብትገዛ፣ ነገር ግን እቅዷ በጣም ትልቅ ነው። ሻንጣዋን እያዘጋጀች መጣና ቆንጂየዋ የት ልትሄጅ ነው ብሎ ሲላት፣ አይ የትም አልሄድም። ባትሄጅ ይሻልሻል ነገርኩሽሽ አላት። እንዴ ማለት አልገባኝም። ነገርኩሽ እኮ እንደምንም ብለሽ አደይንና ሊሊን ለእኔ ካደረግሽ በኋላ ነው። አልባለዛ ደግሞ የሊዲያ ጣፈንታ ይደርስሻል? ቆይ ግን እሷን ገለህ ምን ትጠቀማለህ? እሱን አይመለከትሽም አንቺ ውሸታም ብሎ በጣም አመረረባት። በሌላ በኩል ዳይመንድ እንግዲህ ስለነገረው ናኦልን አፋጠጠው ሊዲ